ሰላም ሰላም ላይ ናቸው። የተወደዳችሁ የሀገር ልጆች፣ የመዝገብ ሚዲያ ተከታታዮች እስኪ ላይ ካደርጉ ላይክ፣ ዌልካም ላይክ ታደርጉ ደስ ይለኛል።

ታብታብ ፎሎ ማለት ላይክ ላይክ አድርጉ። ኧረ እንደው አንድ እንኳን ላይክ አድርጎ እኔ በደረቀ ለሊት የገባሁት እኮ አምስት

ሃይሚ ሃይሚሻ እንደት ነሽ የኔ ቆንጆ? ላይክ አደረግሽ፣ ከልብ አመስግናለሁ። የኔ ቆንጆ ብዬሽ ነው ዝም ያልኩት። የኔ ቆንጆ እህት ልጨምርበታ፣ ጎረቤቶቻችን ቅር እንዳይላቸው። የኔ ቆንጆ እህት ብያለሁ። ደግሞ ጠፍተሽ እንዴት እንደናፈቅሽ ሃይሚሻ አ አይ ትገርሚያለሽ ዩአር አንክስፔክትድ ማይን እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን አንቺ እንዴት አለሽ ተተሽን ጠፋሽ እኮ ምንድን ነው ባጠፊ መልካም ነበር አለው። መቼም ደና ነኝ ለማለት ይከብዳል ግን አለው። አንቺ እንዴት ነሽ? የት ነኝ የጠፋሽ? አገባሽ ወለድ ወይስ ሸፈትሽ? ተገርሚያለሽ ሀይሞ

አይ ካንት ቢሊቪት እኔ አላምንም። ተሞሸርኩ እኔን ሳትጠሪኝ አይደረግም። አታደርጊውም፣ አታደርጊውም። ደህና ነሽ ግን ስራ፣ ጤና ሁሉ መልካም ሁሉ ተማ ቤታ ቤታንችን ያገባማ በቃ ምን ልበልሽ አንቺን ያገባ ሁሉ መልካም። ከአንተ እኔ ምንም አይሉብ ነው። አይ አንቺ ጠፍተሻል። ብዙ የጠፉ ልጆች አሉ በመሰረቱ። እና መጠፋፋት ደግሞ ጥሩ አይደለም እና እንደነስ መቼ ነው ከትላንት በስተያያየሁሽ ነበር። ሌብ ላይ ዋፈክት ብለሻል። ውበት በውበት ውበት በውበት ላይ ውበት እንዲያደራርባበት ብጥመጣ ሃይማኖት በብር ሰዓት ይሞላል እንዴ? ይሞላል። የሚሞሉ ልጆች ነበሩ። አሁን እንኳ እንትን የለም። በብር ሰዓት ማስሞላት ትቻለሽ? አዎ። አጠያይቀሽ አዲስ አበባ ምናምን አካባቢ የሚሞሉ ልጆች ነበሩ። እኔ አስሞልቻ አውቃለሁ። አሁን ላይ እንኳ ስልካቸው ራሱ ይስራ ይስራ እንጃ። ዞሮ ለታማኝ ሰው ሰጥተሽ ማስሞላት ትችላለሽ። ብር የማይሰራው የለም። ጠይቅልኝ ማሽ። አያሳስብሽ፣ ይጠየቅልሻል አትሽ ጎደለብሽ ሞኒ ሆነሽ ኦ የተኛ ሰው አለች። ልጅ ትሰምታለች። እሺ ከሆነ ልጅ ዳረብሻት ብዬ ነው። በጊዜ መተኛት ትወዳለች። ሆዷ ከሞላላት እሷ ምን ደዋ መተኛት ነው፣ መተኛት ነው። እኔ የትም ጥሬ ግሬ አመጣለሁ። ያንም በልታ አላሽ ነው። እኔ ሳስብ ደግሞ ነገ ቤትዬ ቤትዬ ምናምን ጥቼ አስደስታት ይሆን እላለሁ። አሁንም ድምፅ አይሰማም። የምሬን ነው። እጠይቅልኝ እሺ። እሱን እጠይቃለሁ አፈላልጋለሁ ብያለሁ። እጠይቃለሁ አፈላልጋለሁ ሻይ ሚሻ ሊብ አስጠልቶኝ በብር ላስሞላ ነበር። ሊቭ ብትሞክሪ መልካም ነው። አንች ደግሞ ቆንጆ ስለሆን የሆነ የሆነ ነገርሽ ለማየት ይመጣሉ። የሆነ የሆነ ነገርሽ ለማየት አንዱ ባለፈው እንትንሽ አምራል። ሊቭ ጆሮሽ ያምራል፣ አፍንጫሽ ያምራል ስል ያየሁኝ አሁን ነው የሚያምረው ምናምን እያልኩ ልጽፍ ምናምን ተሳስቼ ከዛ እንደገና ሰረዝኩት። በዛች በኤክሲቱ ተረረረረ ስ ሰጠው ጠፋልኝ ማለት ነው። ጆሮዋ ሲያምር ምናምን አሁን ጆሮ ሰው እንደ ሰው ቢደነቅ ቢደነቅ ጆሮ ይደነቃል። እኔ እኮ ሰው እንደ የሚያየው አጥቷል ማለት ነው። እና ዛሯ ሰዓቱ ይጠየቅልሻል አሉ ሁለት ልጆች የማውቃቸው ስልካቸውን እስኪ እንትን እና ቴሌግራም ላይ ኮንታክት አድርግልሻለሁ። እና ሊቭ መጥቼ ነበር። ማን ነው እንትና የሚባል ልጅ ወሬ ጀመር አድርጎኝ፣ ያው እኔም ተመልሼ ወጣው። አዎ ሁሉም ሆዱ ከሞላ መተኛት ነው በጣም እና ተገልብጣልሻለች እህት ሽዚ፣ እህትሽ ተገልብጣልሻለች። ልበላት መሰል ትንሽ ትንሽ ፍሬዎች ትንሽ ደነዝ፣ ትንሽ አረ ነጋ፣ ዶሮ ጧት፣ በጧት እንሄድ፣ ፀሐው ሳይበረታ በጧት እንድንመጥ፣ ቁርስ ስሪ ይላል፣ የገጠር ባል ማለት ነው። ትንሽ ሚቺ፣ እንዳው እየሳቀች ናይኒ ማለት ነው። ሳቅልኝ የለችም እኮ፣ ይሄ እኮ ህልም ነው። ሰርታ ማየት ሰርታ ያገኛለ ይላል የሀገሬ ሰው። ይህን ሲንግል ድምፅ ማጫም የላት እንኳን ልትተኛ ድምፅ ማጫም የላት አይብልልኝማ። እንኳን ለይዝ ልገባ እዚህ ላይ አድርጌ ሳቂበት በጥርስሽ ተኝ አንቺ ምን አለብሽ? እኔ ተኝቼው እኮ ቢስ ላይ ነው እንደገና ልብ የገባሁት ተጀናጀኝ ነው እንጂ አትተኝም። አሁን በዚህ ሰዓት እኔ አንቺን፣ አላውቅሽም። መልካም አዳርሽ። ለሁላችን ከልብ አመሰግናለሁ። ምስጋና ከልብ ነው። ፈጣሪ መልካሙን ነገር ሁሉ ይስጠልኝ። አመሰግናለሁ። ኮፒራይት ያስይዘኛል። አይሚሻ ምስጋና ይክልብ ነው፣ አመሰግንሽ። አለው ማን አይጥ ማን አይጥ። ምስጋና ይክልብ ነው አላመሰግንሽም። ምንም አታመጭም። መብቴ ነው አመስገንም አለማመስገንም እና ተኝ በቃ መተኛት ተወጃለሽ አይደለም። እእኛም ቀናችን ሲደርስ እንተኛለን፣ ቀናችን ሲደርስ እንሞታለን ነው የሚባለው።

ምጨዳ እንደዚህ እናደርጋታለን። አሁንማ ዩትባችን ቀዘቀዘ። እናንተ ቆንጆ ነው የመሰለኝ ቆንጆና አይኔ ጉድፍ ገባ፣ ማን ያወጣልኝ? ሆ ሆ አይኔ ጉድፍ ገባ፣ ሰው ሰው የሌለው ሰው እንደዚህ እኔስ ብዬሽ ነበር! ያን ጉድፋ ውጭ እንዲ በስተኋላ ነገር ልታመጭ ያለ ሰውዬ እኔስ ብዬሽ ነበር። እኔስ ብዬ ነበር፣ ያኔ ጉድፍ አውጪ ደበስተኋላ ነገር ልታመጪ ይላል የገሬ ሰው። አሁን አይኔ ጉድፍ ይገባብኝ ያውቃልኝ የለም። ያሞርዶ ያሞርዶ ድቡን ነቀነቀው። የውስጤን የውስጤን እኔ ነኝ የማውቀው አለች፣ ቀበሮ። ቀበሮ ናት እንደዚህ ያለችው።